ጤና ይስጥልን የአሻም ተከታታዮች፣ ለዛሬ ለተሰኘው መስከረም 26 ቀን 2018 ዓ ም ያሰናዳናቸው የአሻም ዜናዎች የሚያልፉ የሚያልፉበት ሰዓት ላይ ደርሰናል። አስቀድመን ርዕሰ ጉዳዮችን ጠቁማቸው የእርቅና የሰላም አማራጮችን በመከተል የኢትዮጵያን ሰላም አስተማማኝ ለማድረግ መንግሥት እየሠራ እንደሚገኝ ፕሬዝዳንት ታዬ አጽቀሥላሴ ተናገሩ። ከዲያስፖራው በጀመርኩት የአጀንዳ ማሰባሰብ ስራ እዚህም እዚያም ድምፆች ቢኖሩም የገጠመኝ የጎላ ችግር የለም ሲል የኢትዮጵያ ሀገራዊ ምክክር ኮሚሽን ገለጸ ነው። የጥቅምት ወር ደረቅና ነፋሻማ በመሆኑ ለእሳት አደጋ መከሰት ምክንያት ስለሚሆን ህብረተሰቡ ጥንቃቄ ሊያድርግ ይገባ ሲል የአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽን በአሻም በኩል አስታወቀ። ከውጭ የሱዳን ፈጥኖ ደራሽ ኃይሎች ከበባ ማጠናከራቸውን ተከትሎ የሰሜን ዳርፉር መፈናቀል ተባብሶ ቀጥሏል ተባለ። አስቀድመን ያስተዋወቅናቸው ርዕሰ ጉዳዮችን ጨምሮ ሌሎች የቢዝነስና ምጣኔ ሀብት እንዲሁም ደግሞ ስፖርታዊ መረጃዎችን አካተናል። ተረኛ አሳላፊው ብርሃን እሸትንኝ አብራችን ቆዩ። ጋበዝኩ ወደ ዜናቸዋለሁ የእርቅና የሰላም አማራጮችን በመከተል የኢትዮጵያን ሰላም አስተማማኝ ለማድረግ መንግስት በትኩረት እየሰራ እንደሚገኝ ፕሬዝዳንት ታዬ አዝቀ ስላሴ ተናገሩ። ፕሬዝዳንት ታዬ አዝቀ ስላሴ በስድስተኛው የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት አምስተኛ ዓመት የስራ ዘመን የመክፈቻ ስነ ስርዓት ላይ የመክፈቻ ንግግር አድርገዋል። መሐመድ ንጉሳ ብሎ በትንታኔ ተመልክቶታል። ስድስተኛው የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት አምስተኛ ዓመት የሥራ ዘመን ስብሰባ ተካሂደዋል። ፕሬዝዳንት ታያዝ ከስላሴ በስድስተኛው የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት አምስተኛ ዓመት የሥራ ዘመን የመክፈቻ ሥነ ሥርዓት ላይ ንግግር አድርገዋል። መንግስት የማክሮ ኢኮኖሚ ስብራቶችን ለመጠገን ተግባራዊ ያደረገው የተሟላ የማክሮ ኢኮኖሚ ሪፎርም ውጤት እያስገኘ እንደሚገኝ የተናገሩት ፕሬዚዳንቱ፣ በአዲሱ ዓመት መባቻ የበርካታ ዓመት ቁጭት የሆነው ታላቁ የኢትዮጵያ ህዳሴ ግድብ መመረቁና በመስከረም ወር መባቻ የከርሰ ምድር ሀብታችን የሆነው የተፈጥሮ ጋዝ መውጣቱ የኢትዮጵያ እድገት መልህቅ ማሳያ መሆኑን ገልጸዋል። የፌዴሬ ህገ መንግስት በሚደነግገው መሰረት የሁለቱ ምክር ቤቶች የስራ ዘመን መጀመርን በይፋ ለማብሰር በሚከናወነው የመክፈቻ ስነ ስርዓት ላይ ተገኝቼ ንግግር ለማድረግ በመቻሌ ከፍ ያለ ደስታ ይሰማኛል። በአዲሱ ዓመት መባቻ የበርካታ ዓመታት ቁጭታችንና የጥረታችን ውጤት የሆነውን የታላቁ ህዳሴ ግድብ ያስመረቅንበት በወረሃ መስከረም መጀመሪያ ላይ የኢትዮጵያ የከርሰ ምድር ሀብት የብስራት ጅማሮ የሆነውን የተፈጥሮ ጋዝ ያወጣንበት እና የተፈጥሮ ሀብታችንን በመጠቀም የእድገታችንን መልቅ የሆኑ ግዙፍ ፕሮጀክቶችን የጀመርንበት በመሆኑ ይህ ዘመን በታሪካችን ውስጥ በጉልህ የሚወሳ አዲስ ምዕራፍ ሊሆን እንደሚችል አልጠራጠርም። ክቡራትና ክቡራን። መንግስት ለአመታት ሲያጠናና ሲዘጋጅበት ቆይቶ ተግባራዊ ባደረገው የተሟላ የማክሮ ኢኮኖሚ ማሻሻያ እንዲሁም ቀደም ሲል በሀገር በቀል የኢኮኖሚ ማሻሻያ ማዕቀፍ ተይዘው በተከታታይ አመታት ተግባራዊ ሲደረጉ በቆዩ ፕሮግራሞች ኢኮኖሚያችን በማንሰራራት ላይ ይገኛል። የኢትዮጵያ ኢኮኖሚ ለዘመናት በመዋቅራዊ ተግዳሮቶች ተጽዕኖ ስር ወድቆ በከፍተኛ እዳ ጫና ውስጥ ይገኝ ነበር ብለዋል። ከለውጡ መንግስት በፊት ይመዘገብ የነበረው እድገትም በዘላቂ የፋይናንስ መሰረት ያልተዋቀረ ሀገርን ለከፍተኛ እዳ የዳረገና የማክሮ ኢኮኖሚ መዛባቶችን የፈጠረ ነበር ሲሉም ገልጸዋል። መንግስት እነዚህን የኢኮኖሚ መዛባቶች የሚያርሙና ወደ ብልጽግና ጎዳና የሚያደርሱ ፈጣንና መጠነ ሰፊ የኢኮኖሚ ማሻሻያዎችን ተግባራዊ ማድረጉን ተናግረዋል። ይህን ተከትሎም የመንግስት ገቢ፣ የወጭ ንግድ እንዲሁም የውጭ ምንዛሬ ክምችትን ማሳደግ መቻሉን ጠቁመው ይኸው ተጠናክሮ እንደሚቀጥልም አስታውቀዋል። የኢትዮጵያ ኢኮኖሚ ለዘመናት በመዋቅራዊ ተግዳሮቶች ተጽዕኖ ስር ወድቆ በከፍተኛ እዳ ጫና ውስጥ ይገኝ ነበር። ከለውጡ በፊት ይመዘገብ የነበረው እድገትም በዘላቂ የፋይናንስ መሰረት ላይ ያልተዋቀረ አገርን ለከፍተኛ እዳ የዳረገና የማክሮ ኢኮኖሚ መዛባቶችን የፈጠረ ነበር። መንግስት እነዚህን የኢኮኖሚ መዛባቶች የሚያርሙ የሚያርሙና ወደ ብልጽግና ጎዳና የሚያደርሱ ፈጣንና መጠነ ሰፊ የኢኮኖሚ ማሻሻዎች ተግባራዊ አድርጓል። የመንግስት ገቢ፣ የውጭ ንግድ ወይም ኤክስፖርት፣ እንዲሁም የውጭ ምንዛሬ ክምችት ለማሳደግ ተችሏል። በግብርናው ዘርፍ በ2017 የምርት ዘመን 1.5 ቢሊየን ምርት መመረቱን ገልጸው ይህም ከ2016 በጀት ዓመት ጋር ሲነጻጸር የ27 በመቶ ብልጫ እንዳለው ተናግረዋል። የኢንዱስትሪዎች የማምረት አቅም ከ59 በመቶ ወደ 65 በመቶ ማደጉን ጠቅሰው የወርቅ ምርት በ2016 በጀት ዓመት ከነበረበት ዘጠኝ ቶን በ2017 በጀት ዓመት ወደ 38.87 ቶን አድጓል ብለዋል። ከዚሁ በተጨማሪም ፕሬዚዳንቱ በንግግራቸው የድ ዲጂታል ኢኮኖሚ አመላካቾችን በከፍተኛ ሁኔታ እድገት ማሳየታቸው እንዲሁም የባንክ ብድር 828 ቢሊዮን ብር መለቀቁን አብራርተዋል። ኢትዮጵያ በታሪክ ለመጀመሪያ ጊዜ 8.3 ቢሊዮን ዶላር ከውጭ ንግድ ማግኘቷን ያነሱት ፕሬዝዳንቱ ከ2016 በጀት ዓመት የ116 በመቶ ብልጫ ያሳየ እንደሆነም ተናግረዋል። የሀገራችን ኢኮኖሚ በ2017 በጀት ዓመት 8 ስምንት በመቶ እድገት አስመዝግቧል። በግብርና በ2016 በጀት ዓመት 1.2 ቢሊዮን ኩንታል ምርት ተመርቶ የነበረ ሲሆን በ2017 ምርት ዘመን 1.57 ቢሊዮን ኩንታል ምርት ተመርቷል። ይህም ከቀደመው ዓመት 24.7 በመቶ ብልጫ አለው። የኢንዱስትሪዎች የማምረት አቅም ከ59 በመቶ ወደ 65 በመቶ አድጓል። የወርቅ ምርት በ2016 በጀት ዓመት ከነበረበት 3.9 ቶን በ2017 በጀት ዓመት ወደ 38.87 ቶን አድጓል። የሲሚንቶ ምርት በ2016 በጀት ዓመት 7.5 ሚሊዮን ቶን በ2017 በጀት ዓመት ደግሞ ወደ 9.1 ሚሊዮን ቶን ከፍ ብሏል። የኑሮ ውድነት ለመቀነስ በተደረገው ተከታታይ ጥረት የዋጋ ንረት በ2016 ሰኔ ወር ከነበረው የ19.9 በመቶ በ2017 ተመሳሳይ ወር ላይ 13.9 በመቶ ሆኖ ተመዝግቧል ብለዋል። ለመንግስት ሠራተኞች የደሞዝ ማሻሻያ በማድረግ 4760 ብር የነበረውን ዝቅተኛ የደሞዝ ወለል ወደ 6000 ብር ማሳደግ እንደተቻለም ጠቁመዋል። በሌላ በኩል በ2017 በጀት ዓመት መንግስት ከብሔራዊ ባንክ ምንም አይነት የቀጥታ ብድር ሳይወስድ የበ ለጌት ዓመቱን ማጠናቀቁን ገልጸው ይህም ታላቅ ቁም ነገር ነው ብለዋል። የኑሮ ውድነትን ለመቀነስ በተደረገው ተከታታይ ጥረት የዋጋ ንረት በ2016 የሰኔ ወር 19.9 በመቶ ከነበረው በ2017 ተመሳሳይ ወር ላይ 13.9 በመቶ ሆኖ ተመዝግቧል። ለመንግስት ሰራተኞች የደሞዝ ማሻሻያ በማድረግ 4760 የነበረውን ዝቅተኛ የደሞዝ ወለል ወደ 6000 ብር ማሳደግ ተችሏል። 2017 በጀት ዓመት መንግስት ከብሔራዊ ባንክ ምንም አይነት የቀጥታ ብድር ሳይወስድ የበጀት ዓመቱን ለማጠናቀቅ ችሏል። ይህም ታላቅ ቁም ነገር ነው። የውጭ ግንኙነት መነሻው ብሔራዊ ጥቅምና ዜጎች ክብር ነው ያሉት ፕሬዚዳንቱ፣ ብሔራዊ ጥቅሞች አንዱ የኢትዮጵያ ፍትሐዊ የባህር በር ጥያቄ መሆኑን አንስተው በ2017 በጀት ዓመት ጥያቄው በዓለም አቀፍ ተቋማት ተቀባይነት እንዲኖረው ማድረግ ተችሏል ብለዋል። መንግስት ባከናወናቸው የውጭ ጉዳይ ስራዎች ኢትዮጵያን አጋጥሟት የነበረው ዘርፈ ብዙ ጫና በመቋቋም የታላቁ የኢትዮጵያ ህዳሴ ግድብን ግንባታን ማጠናቀቅ መቻሉን አብራርተዋል። በተጨማሪም መንግስት ባከናወናቸው ዜጋ ተኮር ማሲ በተለየ ሀገራት በእንግልት ላይ የነበሩ ዜጎችን ወደ ሀገራቸው እንዲመለሱ ማድረግ መቻሉንም አስገንዝበዋል። የውጭ ግንኙነታችን ማዕከልና መሰረታዊ ማጠንጠኛው ብሔራዊ ጥቅምና የዜጎች ክብር ነው። በዚህ መነሻነትም የኢትዮጵያ የጂኦ ስትራቴጂያዊ ቁመና በመደራጀት ላይ ይገኛል። ይህ ስትራቴጂያዊ ምርጫ ከታዛቢነት ወደ አጀንዳ ተላሚነት እና ተጽዕኖ ፈጣሪነት ለማሸጋገር አስችሏል። አገራችን በድንበር ተሻጋሪ ሀብቶቿ ፍትሐዊ ተጠቃሚነትን ስትቀበል በዛው ልኬታም አስተማማኝ የባህር በር የማግኘት መብቷን ማረጋገጥ ይኖርባታል። የኢትዮጵያ ህልውና መሰረት በሆኑት በሁለቱ ታላላቅ የውሃ ሀብቶች ዙሪያ መንግስት ያልተቆረጠ ሰላማዊና ዲፕሎማሲያዊ ጥረቶችን በማድረግ ላይ ይገኛል።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 ፕሬዚዳንቱ ንግግራቸውን ሲቀጥሉ በየቦታው የሚታዩ ግጭቶችን በኃይል ማድረቅና ማስተካከል የሚቻል ቢሆንም ዘላቂ ሰላም የሚረጋገጠው ግን በሰላማዊ መንገድ ብቻ እንደሆነ መንግስት ጽኑ እምነት አለው ብለዋል። የሰላም ጉዳይ እስካሁንም ሲሰራበት መቆየቱና በያዝነው በጀት ዓመትም የመንግስት ትኩረት ሆኖ እንደሚቀጥል ፕሬዚዳንቱ አስታውቀዋል። በዚህ መሰረት የእርቅና የሰላም አማራጮችን በመከተል የሀገራችንን ሰላም አስተማማኝ ለማድረግ መንግስት እየሰራ ይገኛል ብለዋል። በየቦታው የሚታዩ ግጭቶችን በኃይል ማረቅ፣ ማስተካከል የሚቻል ቢሆንም ዘላቂ ሰላም የሚረጋገጠው ግን ሰላማዊ በሰላማዊ መንገድ ብቻ እንደሆነ መንግስት ጽኑ እምነት አለው። በዚህ እምነቱ የእርቅና የሰላም አማራጮችን በመከተል የሀገራችንን ሰላም አስተማማኝ ለማድረግ እየሰራ ይገኛል። ምንም እንኳን በየጊዜው የሚስተዋሉ የኃይል እንቅስቃሴዎችን ለማስቆም መንግስት ሙሉ ዝግጁነት እና ዘመናዊ አቅም ቢኖረው የዛሬውን ግጭት በማቸነፍ ለነገው ትውልድ ቂምና ቁርሾ አናወርስም የሚልን መርህ በመከተል በዛሬ ብልሃትና ትዕግስት ለነገ ዘላቂ ሰላም የሚበጅ አካሄድን መርጧል። ይህ እምነት ሀገራዊ መግባባትን ለመትከል ዘላቂና ቅቡልነት ያለው ሀገረ መንግስት ለመመስረት ያለው ፋይዳ የላቀ ነው ሲሉም ገልጸዋል። ይህንን አጋጣሚ በመጠቀም ለሀገራዊ ምክክሩ ስኬታማነት መላው ሕዝብ እንዲሁም ልሂቃን የበኩላቸው እንዲወጡ ፕሬዝዳንቱ ጥሪ አቅርበዋል። ከዲያስፖራው በጀመርኩት የአጀንዳ ማሰባሰብ ስራ እዚህም እዚያም ድምፆች ቢኖሩም የገጠመኝ የጎላ ችግር የለም ሲል የኢትዮጵያ ሀገራዊ ምክክር ኮሚሽን ገለጸ። ኮሚሽኑ ቀጣይና የመጨረሻ ጉዞ ወደ ለንደን የሚያደርግ መሆኑን ከወዲሁ አስታውቋል። አዲስ እንግዳሰው በተለያዩ ክፍለ ዓለማት ከሚገኙ የዲያስፖራ ማህበረሰብ አባላት የአጀንዳ ማሰባሰብ ስራውን ብሎም በምክክሩ ላይ የሚሳተፉ ተወካዮችን እያስመረጠ የሚገኘው የኢትዮጵያ ሀገራዊ ምክክር ኮሚሽን በስዊድን የነበረውን ስራ በተሳካ ሁኔታ ማጠናቀቁን ለአሻም አስታወቀ። ኮሚሽኑ ከዚህ ቀደም በደቡብ አፍሪካ፣ በካናዳ፣ በሰሜን አሜሪካና በተባበሩት አረብ ኤምሬትስ የአጀንዳ ማሰባሰብ ስራውን ማከናወኑን ያስታወሱት የኮሚሽኑ የህዝብ ግንኙነት ኃላፊ ጥበቡ ታደሰ ኮሚሽኑ በስዊድን የነበረው ቆይታ ለማከናወን ያቀዳቸውን ስራዎች መፈጸሙን ተናግረዋል። እኛ ከነዚህ የዲያስፖራ ማህበረሰብ አካላት ኢትዮጵያ ላለችበት ሁኔታ መንስኤ ናቸው የሚሏቸውን ችግሮች ለይተው በአጀንዳ መልክ እንዲያስረክቡ ከማድረግ አኳያ የተሳካ ስራ ተሰርቷል። ስለዚህ ውይይቶች አድርገው በራሳቸው መንገድ እነዚህ እነዚህ ጉዳዮች በቀጣይ በሚካሄደው ሀገራዊ ምክክር ላይ አጀንዳ ሆነው እንዲቀርቡ እንፈልጋለን የሚሏቸውን ነገሮች ለኮሚሽኑ አስረክቧል። የተሳካ ስራ ተሰርቷል። አጀንዳውን ኮሚሽኑ ተረክቧል። ሁለተኛ በሀገራዊ ምክክር ጉባኤው ላይ በቀጣይ በሚካሄደው ላይ እነሱን ወክለው የሚሳተፉ ተወካዮችን የማስመረጥ ሂደት ነበረ። ይህም እንግዲህ እዛ የነበሩት ተሳታፊዎች በተግባቡበትና በመረጡት ልክ ተወካዮቻቸውን እንደዚሁ መርጠው ለኮሚሽኑ ያሳወቁበት ሁኔታ ነው ያለው። ሶስተኛው አጠቃላይ በዚህ በምክክር ሂደቱ በኢትዮጵያ እየተካሄደ ያለው ምክክር ሂደት አስፈላጊነቱ፣ የሚጠበቀው ውጤትና እንደዚሁ ይህን ሂደት እያስተባበረ ያለው ኮሚሽኑ በራሱ ያለው ነጻነትና ገለልተኝነትን በተመለከተ ግልጽነትን የመፍጠር ስራዎች ከመስራት አኳያም ግማሽ ቀን የሚሆን ጊዜ ተወስዶ ተሳታፊዎች ገለጻ የተደረገበት ተሳታፊዎችም አሉ ጥያቄዎች አንስተው ምላሽ ያገኙበት ነው። ስለዚህ ከዚህ አኳያ ሳካ ነበር መድረኩ። በአጀንዳ ልየታው መሳተፍ የሚፈልጉ ዜጎች ብሎም ኮሚኒቲዎችና የተለያዩ አደረጃጀቶች የተሳተፉበት ነበር ያሉት ጥበቡ፣ በተለይም ስዊድን ላለፉት ሁለት መቶ ዓመታት ገደማ ሰላማዊት የሆነችና በምክክር ሂደት ያለፈች እንደመሆኗ ተሞክሮ ያላት ሀገር ናት ብለዋል። ኮሚሽነሮቹ ጥረት አድርገው በስዊድን ከሚገኙ የተለያዩ ተቋማት ጋር በተለይ በዚህ በሰላም ግንባታ እና በመሳሰሉት ጉዳዮች ላይ ከሚሰሩ ተቋማት ጋር እንደዚሁ የልምድ ልውውጥ የተደረገበት ነው። ስለዚህ በአጠቃላይ የነበረው ሂደት በጣም ጥሩና ውጤት የተገኘበት ነው ለማለት ይቻላል። ኮሚሽኑ እስካሁን በተንቀሳቀሰባቸው ሀገራት አጀንዳ የማሰባሰብ ስራውን በአንድ ቀን ውስጥ ማከናወኑንና የስዊድኑን በተመሳሳይ መሆኑን ያነሱት ኃላፊው ይህም ወጪን ከመቀነስ ባለፈ ዲያስፖራውን ማህበረሰብ ያለውን ውስን ጊዜ በአግባቡ ለመጠቀም መሆኑን አንስተዋል። ከተሳታፊ ቁጥር አንጻርም በኮሚሽኑ በታቀደው መሰረት ከ250 እስከ 300 ሰው እየታደመ መሆኑን ገልጿል። አሻም ኮሚሽኑ በየሀገራቱ ባደረገው የአጀንዳ ማሰባሰብ ጉዞ የገጠመው ተግዳሮት ካለ በሚል ላነሳችው ጥያቄም ጥበቡ ተከታዩን ምላሽ ሰጥተዋል። ቅድም እንዳልኩሽ ኮሚሽኑ የሚንቀሳቀሰው አንደኛ አጀንዳዎችን ከዲያስፖራው ማህበረሰብ ለማሰባሰብ ነው። ስለዚህ በሁሉም መድረኮች ላይ ተሳታፊዎች አጀንዳዎቻቸውን ሰጥተዋል። ስለዚህ እዚህ ላይ ጫና የፈጠረ ሁኔታ ወይም ደግሞ ያሰቧቸውን ሀሳቦችን በነፃነት እና ለማንም ጣልቃ ገብነት እንዳያቀርቡ ያደረጉ ሁኔታዎች አልተፈጠሩም። ሁለተኛ ተወካዮቻቸውን እንደዚሁ መርተው እንዲያሳውቁ ነው። ስለዚህ በራሳቸው መንገድ ነገሌ ነገሌ ነገሊት ቢወክሉን የተሻለ ድምጻችንን ማሰማት ይችላሉ። ለሀገርም ደግሞ የተሻለ መፍትሄ ለማምጣት አስተዋጽኦ ያበረከታሉ ያላቸውን ሰዎች በራሳቸው መንገድ በነፃነት የመረጡበት ሂደት ነው ያለው። አንዳንድ እንግዲህ የሀሳብ ልዩነቶች እንደመኖራቸው አለመግባባቶች እንደመኖራቸው የተለያዩ የፖለቲካ እይታዎች እንደመኖራቸው መጠን እዚህም እዛም የሚያጋጥሙ ድምጾች ሊኖሩ ይችላሉ። እነዚህም ግን የሚጠበቁ ነገሮች ናቸው። ምክንያቱም ምክክሩ ራሱ ያስፈለገው እንዲህ አይነት የሀሳብ ልዩነቶች ወይም አለመግባባቶች በመኖራቸው ማለት ነው። ስለዚህ በአጠቃላይ በሂደቱና ሊገኝ በታሰበው ውጤት ላይ አሉታዊ ጫና የሚያሳድሩ ሁኔታዎች ወይም ደግሞ ተግዳሮቶች አላጋጠሙ። ኮሚሽኑ በያዘው እቅድ መሰረትም ቀጣይና የመጨረሻ ጉዞን ወደ እንግሊዟ ለንደን ከተማ በተያዘው ሳምንት ቅዳሜ እንደሚያደርግ ኃላፊው ከወዲሁ አስታውቀዋል። የጥቅምት ወር ደረቅና ነፋሻማ በመሆኑ ለእሳት አደጋ መከሰት ምክንያት ስለሚሆን ህብረተሰቡ ጥንቃቄ ሊያደርግ እንደሚገባ የአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽን በአሻም በኩል ገልጿል። መስከረም አዲሱ ተጨማሪ አላት የክረምት ወቅት ላይ የሚከሰቱ አደጋዎች በብዛት ተፈጥሯዊ እንደሆኑ ይታወቃል። በዚህም ባሳለፍነው ክረምት ማለትም በ2017 ዓ ም በሀገራችን ኢትዮጵያ በተለያዩ አካባቢዎች የጎርፍና መሰል የመሬት መንሸራተትና መደርመቶች ተከስተው በርካታ ዜጎችም ከቀያቸው እንደተፈነቀሉ አሻም በተደጋጋሚ ስዘግም መቆየቱ አይዘነጋም። ከዚሁ ጋር ተያይዞ መጪውን የበጋ ወቅት አስመልክቶም በአዲስ አበባ ከተማ አስተዳደር የእሳት አደጋዎች እንዳይከሰቱ ህብረተሰቡ ምን አይነት ጥንቃቄዎችን ማድረግ አለበት ስትል አሻም የአዲስ አበባ ከተማ አስተዳደር የእሳትና አደጋ ስጋት ስራ አመራር ኮሚሽንን አነጋግራለች። የኮሚሽኑ ህዝብ ግንኙነት ኃላፊ ንጋቶ ማሞ እንደገለጹት ከሆነ በክረምት ወቅት በርካታ የጎርፍ አደጋ ሲያጋጥም እንደነበር አስታውሰው፣ አሁን ላይ ደግሞ ክረምቱ አልፎ የበጋ ወቅት ወይም ሞቃት የሚባለው ወቅት ላይ እየገባ እንደመሆናችን መጠን ወቅቱ ለእሳት አደጋ መጋለጥ ከፍተኛ አስተዋጽኦ አለው ብለዋል። በዚህ ምክንያት ህብረተሰቡ የመዘናጋትና የጥንቃቄ ጉድለት እንዲሁም ክፍተቶችን ባለመፍጠር የእሳት አደጋን መከላከል እንደሚቻል አብራርተዋል። ህብረተሰቡ በተለይ ደግሞ የእሳትና የኤሌክትሪክ አገልግሎቶችን ሲጠቀም አጠቃቀሙ ጊዜውን ታሳቢ ያደረገ ሊሆን ይገባል ብለዋል። በክረምቱ ጊዜ ተጠናቋል። በክረምቱ ጊዜ የጎርፍ አደጋ ነው እንግዲህ ሲያጋጥም የነበረው አልፎ አልፎም ቢሆን። አሁን የበጋው ጊዜ ሙሉ በሙሉ እየገባ ነው። በተለይ የጥቅምት ወር ነፋሻማ እና ደረቅ አየር ያለበት ነው። እንግዲህ ለእሳት አደጋ ከሚያጋልጡ ሶስት መሰረታዊ ምክንያቶችን ሁለቱን ከአየር ጸባይ እናገኛለን እና ትንሽ መዘናጋት እና ትንሽ የጥንቃቄ ጉድለት በተለይም ለእሳት አደጋ አጋላጭ ሁኔታዎች ሰፋ ያሉ ስለሆነ ህብረተሰባችን እንግዲህ እሳትና ኤሌክትሪክ ኃይል ምንጮችን ሲጠቀም ጊዜውን ታሳቢ ያደረገ መሆን ይኖርበታል። ንፋስ ነው። ንፋሱ በቀላሉ ሰዓቱን እንዲቀጣጥልና እንዲስፋፋ ያደርጋል። ሙቀቱም ደግሞ ለእሳት መከሰት ከሚያስፈልጉ ሶስት ነገሮች ከደንብ እየከጠቀስኩት ሁለት ትንሽ መዘናጋቶች አዛ ሊያመጣ የሚችልበት እድል ሰፊ ስለሚሆን ጥንቃቄ ይደረግ ነው። እንግዲህ ኮሚሽን መስሪያ ቤታችን ይህንኑ የአየር ንብረት መነሻ በማድረግ ተከታታይ መልክቶች በእናንተም በሌሎች ሚዲያ አማራጮች የምናስተላልፍ ስለ እሱን መስማትና መተግበር ያስፈልጋል። ከኤሬቻ በዓል አካባቢ ጋር ተያይዘውም ኃላፊው ማብራሪያ ሰጥተዋል። በበዓሉ ወቅት ምንም አይነት አደጋዎች እንዳልተከሰቱ ገልጸው መስሪያ ቤቱ ከበዓሉ በፊት ከባለድርሻ አካላት ጋር በመቀናጀት የተለያዩ ቅድመ ዝግጅቶችን እንዳደረገም ተናግረዋል። በበዓሉ ዋዜማ ጀምሮ በዓሉ በሚከበርበት አካባቢ መርሃ ግብሩ እስኪጠናቀቅ የአደጋ ምላሽ ባለሙያዎችና አምቡላንሶችን ተዘጋጅተው እንደነበር አንስተው ነገር ግን ምንም አይነት የእሳት አደጋ እንዳልተከሰተም ይናገራሉ። እሬቻ በዓል በዚህ በአዲስ አበባ የተከበረው ምንም አይነት የአደጋ ክስተት አላጋጠመም። ሰላም ነው ያለፈው። እንግዲህ ኮሚሽን መስሪያ ቤታችን አስቀድሞ ከበዓሉ ቀናት አስቀድሞ ከሌሎች ባለድርሻ አካላት ለአደጋ የሚያጋልጡ አሰራሮችን በዓሉን የሚታደሙ ሰዎች ተረድተው አስፈላጊውን ጥንቃቄ እንዲያደርጉ መልዕክቶች ስናስተላልፍ ቆይተናል። እንደዚሁም በዓሉ በሚከበርበት ቦታ ከዋዜማው ጀምሮ መርሃ ግብሩ እስኪጠናቀቅ ድረስ አደጋ ምላሽ ባለሙያዎቻችን፣ እንደዚሁም ደግሞ የአምቡላንስ አገልግሎት እንግዲህ ሰፊ ቁጥር ስለሚስተናግድ ከመከፋፋት እነዚሁ የጤና ትክክል የሚያጋጥመው ሰው ቢኖር በሚል የአምቡላንስ አገልግሎቶቻችንም በተጠንቀቅ ላይ የነበሩት እና በዚህ ምክንያት ምንም አይነት አደጋ አላጋጠመም። ሰላም ሆኖ ሆኖ ያለፈው ከዚህ በተጨማሪም በአዲስ አበባ ከተማ አስተዳደር ወረዳ አንድ መርካቶ ቡና ተራና በለሚ ኩራ ወሰን እየተባለ በሚጠሩ አካባቢዎች ላይ በመኖሪያ ቤቶች ላይ ድንገተኛ የእሳት አደጋ አጋጥሞ እንደነበረ ገልጸው፣ ኃላፊው ነገር ግን የአደጋ ጊዜ ሰራተኞች አደጋውን በጅምር መቆጣጠር እንደቻሉ ገልጸዋል። ይህም አደጋ ከኤሬቻ በዓል አከባበር የተገናኘ አለመሆኑንም ነው የሚያብራሩት። ሆኖም በአዲስ ከተማ ክፍለ ከተማ ወረዳ አንድ መርካቶ ቡና ተራ እየተባለ በሚጠራው አካባቢ እንደዚሁም ለሚኩራ ወሰን እየተባለ በሚጠራው አካባቢ በመኖሪያ ቤቶች ላይ የእሳት አደጋ አጋጥሞ የአደጋ ጊዜ ሰራተኞቻችን ፈጥነው ደርሰው እሳቱን በጅምር መቆጣጠር የቻሉበት ነው። ይህም ቢሆን ያው በዓሉ ከሚከበርበት ቦታ ጋራ የሚገናኙ አይደሉም። እነዚህ አደጋዎች ባዘቦትም ቀን የሚያጋጥሙ ቀላል አደጋዎች ናቸው። እንግዲህ አጠቃላይ የበዓሉ ሁኔታ ሲገመገም እጅግ ደስ በሚል በሰላም ያለምንም አደጋ ክስተት ነው፣ በሰላም የተጠናቀቀው። በበጋ ወቅት የሚከሰቱ የእሳት አደጋዎችን ለመቀነስ ሕብረተሰቡ ንቁ ጥንቃቄ ሊያደርግ እንደሚገባ የአዲስ አበባ ከተማ አስተዳደር የእሳት አደጋ ስጋት ስራ አመራር ኮሚሽን በአሻም በኩል አስታውቋል። የተወደዳችሁ ተመልካቾቻችን የሰዓቱን ዜናዎች ከማጠናቀቃችን በፊት ርዕሰ ጉዳዮችን በድጋሚ እናስታውሳቸው። የእርቅና የሰላም አማራጮችን በመከተል የኢትዮጵያን ሰላም አስተማማኝ ለማድረግ መንግሥት እየሰራ እንደሚገኝ ፕሬዝዳንት ታያዝ ቀስላሴ ተናገሩ። ከዲያስፖራው በጀመርኩት የአጀንዳ ማሰባሰብ ሥራ እዚህም እዚያም ድምፆች ቢኖሩም የገጠመኝ የጎላ ችግር የለም ሲል የኢትዮጵያ ሀገራዊ ምክክር ኮሚሽን ገለጸ። ነው የጥቅምቱ ወር ደረቅና ነፋሻማ በመሆኑ ለእሳት አደጋ መከሰት ምክንያት ስለሚሆን ህብረተሰቡ ጥንቃቄ ሊያደርግ ይገባል ሲል የአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽን በአሻም በኩል አስታወቀ። ከውጭ የሱዳን ፈጥኖ ደራሽ ሰጭ ኃይሎች ከበባ ማጠናከራቸውን ተከትሎ የሰሜን ዳርፉር መፈናቀል ተባብሶ ቀጥሏል ተባለ። ለዛሬ ለተሰኞ መስከረም ሃያ ስድስት ቀን 2018 ዓመተ ምህረት ከአሻም ቴሌቪዥን ያሰናዳናቸው ዜናዎቻችን በዚህ መልኩ ተጠናቀዋል። አብራችሁን ስለነበራችሁና ስለተከታተላችሁን ከልብ እናመሰግናለን። ተረኛ አሳላፊው ብርሃን እሸት የነበርኩ። ቀሪ የጣቢያችን የአሻም ቴሌቪዥን መሰናዳዎች ተራቸውን ጠብቀው ወደ እናንተ መድረሳቸውን ይቀጥላሉ። እኔ በዚህ መልኩ ሰናበታችኋለሁ። አሻም ለሁላችን!